ሰላም እንደምናላችሁ ውድ የዚህ ቻናል ተከታታዮች፣ በዚህ ዝግጅት የትኛው የህክምና አማራጭ ለእናንተ ይሻላል። በተለይ ብዙ ሰዎች የጥርስ ህክምናን እንደዚሁም ደግሞ የጥርስ ሙሌትን ለይተው አያውቁም። እንደዚሁም ደግሞ የትኛውን ትመርጣላችሁ ብንላችሁ በጣም አስቸጋሪ ሊሆን ይችላል። ነገር ግን የትኞቹ የህክምና አማራጮች በምን አይነት የህክምና ወይም ደግሞ የህመም ሁኔታ ውስጥ ተመራጭ ናቸው በዚህ ዝግጅት ነግራችኋለሁ። አንድ ሰው የጥርስ ሙሌት ወይም ደግሞ ጥርሱን ተሞልቶ ብቻ ለመዳን የሚያስፈልጉ ክራይቴሪያዎች አሉ። እነዚህ ክራይቴሪያዎች በተለይ ታካሚው የሚነግረን ታሪክ እንደዚሁም ደግሞ በራጅ ምርመራ የምናገኛቸው የህክምና ውጤቶች በጣም ወሳኝነት አላቸው። በታካሚው ወይም ደግሞ ከታካሚ የምንሰማው የህክምና ታሪክ በተለይ የህመም ሁኔታው ለአጭር ጊዜ የቆየ እንደዚሁም ደግሞ ምንም አይነት እብጠት በድዱ ወይም ደግሞ በጥርሱ አካባቢ አለመኖር እንደዚሁም ደግሞ የህመም ደረጃው በጣም አነስተኛ እንደዚሁም በቀላሉ በተለያዩ ማስታገሻ መድኃኒቶች የህመሙ ሁኔታ መቆጣጠር የሚያስችል እንደዚሁም ደግሞ የህመሙ ሁኔታ በአጭር ጊዜ በተለያየ መንገድ መቆጣጠር የሚያስችል ሲሆን እንደዚሁም ደግሞ በተጨማሪ በራጅ ምርመራ ይሄ የራጅ ምርመራ ምንም አይነት የጥርስ ስር ኢንፌክሽን እንደዚሁም ደግሞ የፐልፕ ብለን የምንጠራው ወይም ደግሞ የጥርስ የውስጠኛውን ክፍል ምንም አይነት ኢንፌክሽን አለመድረሱን ካወቅን ይሄ ጥርስ ወይም ደግሞ ይሄ ችግር በጥርስ ሙሌት መዳን ይችላል ብለን እናስባለን። እንደዚሁም በተለይ አጠራጣሪ ሁኔታዎች ሲኖሩ እነዚህ ቀጥታ ጥርሱን ከመሙላት ይልቅ ጊዜያዊ ሙሌት በማድረግ የህመም ሁኔታው ታካሚው ምንም አይነት ህመም ከሌለው ወይም ደግሞ ምንም አይነት ስሜት እንደሌለው ሪፖርት ሲያደርግ ወደ ቋሚ ሙሌት መሄድ እንችላለን። ሌላው ደግሞ የጥርስ ህክምና ነው። የጥርስ ህክምና በጣም ብዙ ሰዎች በተለይ የህመም ሁኔታቸው እየባሰ ሲሄድ እንደዚሁም በተለይ ሌሊት ከእንቅልፋቸው የሚቀሰቅሳቸው የህመም ሁኔታ ሲኖር በተጨማሪም ደግሞ ድዳቸው አካባቢ ቀዳዳ ወይም ደግሞ ፈሳሽ ነገር በድዳቸው በኩል ወይም ደግሞ ጥርሱ የታመመበት አካባቢ ላይ የፈሳሽ ስሜት ካለ፣ እንደዚሁም ደግሞ እባጭ ካለ፣ እንደዚሁም ደግሞ ራጅ ላይ የምናደርገው ምርመራ የስር ኢንፌክሽን እንዳለ ጠቋሚ ከሆነ ሶስተኛውን የጥርስ ክፍል ወይም ደግሞ ፐልፕ ብለን የምንጠራውን የጥርስ ክፍል ኢንፌክሽን እዛ ውስጥ ካለ ያ ጥርስ የስር ህክምና ያስፈልጓል ብለን እንወስናለን። ብዙ ጊዜ ወደ ክሊኒክ ከመጣችሁ በኋላ በተለይ የስር ህክምና ያስፈልገዋል ጥርሳችሁ ስንላችሁ ብዙ ሰዎች የጥርስ ስር ህክምና መሰራት አይፈልግም። በአብዛኛው ስለ ጥርስ ስር ህክምና ሰዎች ያላቸው መረጃ ትክክለኛ አይደለም። በተለይ የጥርስ ስር ህክምና ብቸኛ ወይም ደግሞ ጥርስን ሴቭ ለማድረግ ወይም ደግሞ ጥርሳችሁ ቦታው ላይ ሳይነቀል እንዲቀመጥ ምናደርግበት ብቸኛው አማራጭ ነው። የጥርስ ህክምና የተደረገለት ጥርስ ተሸፍኖ ወይም ደግሞ ክራውን ተደርጎለት እዛ ቦታ ላይ መቀመጥ ይችላል። ያ በተለይ ከጥርስ መነቀል ጋር ተያይዞ የሚመጡ ችግሮችን በተለይ አጠገብ ያሉ ጥርሶች እንዳያንጋድዱ፣ እንደዚሁም ደግሞ ከላይ በተቃራኒ ወይም ደግሞ ከታች በተቃራኒ ያሉ ጥርሶች ቁመታቸው እንዳይረዝም፣ እንደዚሁም ደግሞ የህመም ስሜት እንዳይኖር ወይም ደግሞ እንዳይመጣ የሚከላከል እንደዚሁም በተጨማሪ ደግሞ ጥርሱ ሳይነቀል ከቀረ በተለይ ጥርስ ከተነቀለ በኋላ ወይም ደግሞ ጥርስ ሲነቀል ጥርሱ የተነቀለበት ቦታ ላይ ያለው አጥንት በጊዜ ሂደት ይሟሻል። ይህንን ሁሉ ችግር መከላከል የሚችል የህክምና አማራጭ ነው። ይሄ መደረግ ካልቻለ ጥርስ መነቀል ይኖርበታል። ነገር ግን ጥርስ መነቀል የሚኖርበት ወይም ደግሞ ጥርስ ለመነቀል መሟላት ያለባቸው ክራይቴሪያዎች አሉ። ለምሳሌ አንድ ጥርስ መውላት የማይችል ወይም ደግሞ የስር ህክምና መደረግ የማይችል ከሆነ እንደዚሁም ደግሞ የክራውን አገልግሎት ወይም ደግሞ ጥርሱ ከታከመ ወይም ደግሞ የስር ህክምና ከተደረገለት በኋላ ክራውን መደረግ ወይም ደግሞ አርቲፊሻል ጥርስ መሸፈን የማይችል ከሆነ እንደዚሁም ደግሞ ህመሙ በተለይ የጥርስ ህክምና ተደርጎለት እንደዚሁም ደግሞ ሌሎች ህክምናዎች ተደርጎለት የህመም ሁኔታው የሚቀጥል ከሆነ ያ ጥርስ ከዛ ቦታ ላይ መነቀል አለበት። እነዚህ ክራይቴሪያዎች በማይሟሉበት ሁኔታ ጥርስን መነቀል ቅድም ያልኳቸው ችግሮች፣ በተለይ ከጥርስ መነቀል ጋር አብረው የሚመጡ ችግሮች ይከሰታሉ። እነሱን እንደዚሁም ደግሞ በተለይ ጥርስን ካስወለቃችሁ በኋላ ጥርስ ግዴታ ቦታው ላይ መተካት ያስፈልገዋል። ይሄ ብዙ አማራጮች አሉት። ኮንቨንሽናል ብሪጅ ብለን የምንጠራው እንደዚሁም ደግሞ የኢምፕላንት አገልግሎት ሊሆን ይችላል። እነዚህ የተለያየ የክፍያ አማራጭ ቢኖራቸውም ነገር ግን አንድ ጥርስ ሲነቀል እዛ ቦታ ላይ መተካት የሚችለው በተለይ በኮንቬንሽናል ብሪጅ ከሆነ ሶስት ጥርሶች ናቸው። ይሄ ማለት አጠገብና አጠገብ ያሉ ጥርሶች ይቀረጹና የጎደለው ጥርስ ይሞላል ማለት ነው። ነገር ግን በተለይ የኢምፕላንት አገልግሎት ወይም ደግሞ ጥርስን ያለ ደጋፊ መትከል ሰዎች ማግኘት የሚፈልጉ እንደዚሁም ደግሞ ግዴታ ማስነቀል የሚፈልጉ ከሆነ ኢምፕላንት ወይም ደግሞ ጥርስን ያለደጋፊ መትከልን መጠቀም ይችላሉ። እሱ ደግሞ በዋጋም ይወደዳል። እንደዚሁም ደግሞ ከሁሉም የጥርስ ህክምና ወይም ደግሞ ጥርስን የመትከል አማራጮች የተሻለ የህክምና አማራጭ ነው። ስለዚህ አንድ ሰው ወደ ክሊኒክ ከመጣ በኋላ ያሉ የህክምና አማራጮች በሐኪሙ ታይቶ ይቀርብለታል። እነዚህን የህክምና አማራጮች መውሰድ ያስፈልጋል። ምክንያቱም ቅድም እንዳልኳችሁ የጥርስ ህክምና ቢሰራ ተጠቃሚ የምትሆኑት እናንተ ናችሁ። ጥርሱን እዛ ቦታ ላይ ሴቭ ማድረግ ይቻላል። እንደዚሁም በተለይ ከአርትፊሻል ጥርስ ጋር በተያያዘ የሚመጡ ወይም ደግሞ ሌሎች ኮምፕሊኬሽኖችን ወይም ደግሞ ውስብስብ የጤና ችግሮችን ማለፍ ያስችላል።